ሰላም ጤና ይስጥልኝ ተወዳጆች እንደምን አድፍዳችኋል በያላችሁበት ሁሉ ሰላማቸው እየበዛ ልባዊ ለባዊ ምኞቴ እየገለጽኩ ክብሯን አድማጮች በዚህ የመረጃ ሰዓት እጅግ አንገብጋቢ ሰበር ዜናዎች ከተለያዩ የአምሃራ ክልል የጦር ግንባሮች ለሚዲያችን እየተላኩ መረጃዎችን በማጠናቀር ወደ እናንተ ይዤ ቀርብ ያለው እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮውን ስት ጀምሮ ላይክ በማድረግ እየጀመራችሁ በኮመንት መስጫው ስርም የግል ሀሳብ አስቴቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኘው ወዳጅ ዘመዶቻችሁም የሀገራቸውን ወቅታዊ መረጃዎች መከታተል ይችሉ ዘንድ ቻናሉ እንዲሁም ቪዲዮውን ሼር እንድታደርጓቸውም ስል በፍቅር እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎች የምሻገር ነው የሚሆነው። ቀዳሚ ወዳደረኩላቸው የመረጃ ክፍሌን በቀጥታ ስሻገር ከደቂቃዎች በፊት ለሚዲያችን እየተላከን እጅግ ወሳኝ መረጃ በማስቀደም የምጀምር ይሆናል። የፋኔት ባለሙያ ሲሆን ቤተሰብ መታፈናቸውን የሚያሳይ መረጃ ከደቂቃዎች በፊት ለሚዲያችን ተላከ። በዛሬው ዕለት ማለትም ጥቅምት 11 ቀን 2018 ዓ.ም ምረት የጨፍጫፊው አገዛዝ በሌሊት ያለ የሌላ ኃይሉን በመያዝ በቡሬ ወረዳ አርቤሴ ማርያም ቀበሌ በመግባትም የፋኔት ባለም ዋሲውን ቤተሰብ የሆኑትን አቶ ዋሲ አባሙ አባዋ እንዲሁም እናቷን ወይዘሮ ቦሰና አለም እያግደውን በመያዝም ወደ ፍኖተ ሰላም ከተማ እንደወሰዷቸው ነው እየደረሰን መረጃ የሚያሳየው። ይህንን ቀድመው እየደወሉ በማንገራገር ወደ ፍኖተ ሰላም ከተማ ሲጠሩ እንደነበረና በዚህም ሳይስማማ መቅረቱን በለቅሷ ወቅት ለአረንዛው ዳሞት ብርጌዳ መራሮች አሳውቀዋል። ሲለም የአፋ ባሃ ምዕራብ አማራ ቴድሮስ እዝ ራስ ቢትወደድ መንገሻ አቲከማ ምስተኛ ክፍለ ጦር አረንዛው ዳሞት ብርጌድ ህዝብ ግንኙነት ኃላፊ ፋኖ ፍሳ አደራው ለሚዲያችን በላከው መረጃ ገልጿል። ተያያዥ መረጃዎችን የመረጃ ምንጮቻችን ከየስፍራው እየተከታተሉ ይገኛሉ። በቀጣዩ የመረጃ ክፍላችን የሚደርሱንን መረጃዎች በማጠናቀር ይዘን የምንመለስ ይሆናል። ይህ በእንዲህ እንዳለም የ19 ዓመት ልጇን ለመድፈር ብሎ እናት የገደለው ያገዛዙ ሚኒሻ በፋኖ ቁጥጥር ስር መዋሎን የመረጃ ምንጮቻችን ገለጹ። ምዕራብ አማራ ቀጠና የስማላ ከተማ ነዋሪ የሆነችውን ወይዘሮ የጡቤ ካሴ እየተባለች እናት የብልጽግና አሸባሪ ቡድን ያሰማራቸው ጡት ቆራጭ ተመስገን ቸኮል እየተባለ ሚኒሻም ገድሏት የተሰወረ ቢሆንም ከፋኖ ግን ማምለጥ እንዳልቻልና በቁጥጥር ስር እንደዋለ የአፋባሀ ምዕራብ አማራ ቀጠና ቴድሮስ ሶስተኛ ክፍለ ጦር ህዝብ ግንኙነት ማምሪያ ኃላፊ ፋኖ ይበልትል ይሰጣል የእውነቱ ጀግናው ለሚዲያችን ባደረሰው መረጃ ገልጿል። አማራ በአማራነቱ መበደሉና መገደሉ ቀድሞ ገብቶት ጫካው ቤቴ ብሎ የወጣው አማራ ፋኖም የእናታችን መገደል አላስተኛቸውም አላስተኛቸውምና አላስቀምጥ ሲላቸው የአፋ ባህር ምዕራብ አማራ ቀጠና ቴድሮስ እዝ የጎጃም አገው ምድር ሶስተኛ ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ ሲከታተል አድሮናም ውሎ ጥቅምት 10 ቀን 2018 ዓ.ም ከምሽቱ 10 ሰዓት ከ20 በቁጥጥር ስር አውሎታል። እንደ መረጃ ምንጫችን ገለጻ የአረመኔ አገዛዝ ነፍሰ ገዳይ ዘራፊና ወንበዴን በመሰብሰብም አማራ የሆነን ሁሉ እናም የአማራ የሆነን ሁሉ በማውደም ላይ ይገኛል ያለው ፋኖ ይበልጣል የእውነቱም የቢትወደድ ሀያሌው መኮንን ብርጌድ እንደ ንስር ታድሶ በውስጡ ያሉ ሰንኮፎችን እያጸዳ ወደፊት በመምዘግዘግ ላይ ይገኛል። ይህ ያሳሰባቸው ባለ ሁለት እግር አሳማዎችም የብልጽግና የጭን ገረዶች እየሰሩ ያሉት ስራም ጎልቶ እየወጣባቸው ይገኛል። እኚህ የጭን ገረዶች ወደ ጡት አባታቸው ያቀኑ ቢሆንም ከተግባር አበሮቹ ብሽመልስ አክሊሉና ተመስገን አክሊሉ በሌላ ወንጀል ላይ ተሰማርተው በቁጥጥር ስር ውለዋል ሲል ለሚዲያችን ገልጿል። ወደ ቀጣይ መረጃ ስንሻገር ፋሽስቱ የብልጽግና አገዛዝ በጦር ሜዳ በፋኖ የሚደርስበትን ከባድ ኪሳራ መቋቋም ሲያቅተው ንጹሃንን ኢላማ ያደረገ የከባድ መሳሪያ የጀትናም የድሮን ጥቃት እየፈጸመ የህይወት የአካልናም የስነ ልቦና ጉዳት እያደረሰ እንደሚገኝ የመረጃ ምንጮቻችን ገለጹ። በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ ከተጠናቀቀው ዘመቻ ባናደው ማግስት የኦሮሚያ ብልጽግና ልዩ ኃይልን ጨምሮ ተጨማሪ ሁለት ተዘበ ማስገባት በከፍተኛ ሜካናይዝድ ኃይል እንዲሁም በጀትና በድሮን ታግዞም ማጥቃት ቢያደርግም የፈለገውን ውጤት ማምጣት ባለመቻሉናም ከባድ ሰባዊ ኪሳራ በማስተናገዱ በሞርተር፣ በታንክ፣ በመድፍናም ቢኤም እንዲሁም በጀትና ድሮን ንጹሃንን ላማ ያደረገ ድብደባ እየፈጸመም የንጹሃኖችን ሕይወት በጅምላ እየቀጠፈ ቀላልናም ከባድ የአካል ጉዳት እያደረሰም እንስሳትን ጨምሮ ቤትና ንብረት እያወደመም የስነ ልቦና ስብራት ጭምር እያደረሰ ይገኛል። ዘመቻ አባና ዳውን ጨምሮ ከጥቅምት 6 ቀን 2018 ዓመተ ምህረት ጀምሮ ባለፉት ተከታታይ አምስት ቀናቶች በመቶዎች የሚቆጠር የተለያየ የከባድ መሳሪያ ቅንቡላ ተዋጊውን ሳይሆን ከተማ ላይና የገጠር መንደሮችን ጨምሮ ታሰቦበት ንጹሃንን ህዝብ ኢላማ ያደረገም ደብደባ ፈጽሟል። በተጠቀሰው ቀን ከሰላሳ ሶስት ጊዜ በላይ የድሮን ጥቃት በመፈጸም ከባድ ሰባዊና ቁሳዊ ኪሳራም አድርሷል። ተያያዥ መረጃዎችን ከስፍራዎቹ እየተከታተልን ነው። በቀጣዩ የመረጃ ክፍላችን ዝርዝር መረጃ አጠናቅረን የምንመለስበት ይሆናል። ወደ ቀጣይ መረጃዬም ስሻገር የአማራ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ምኒልክዝ ንጉስ ሚካኤል አሊኮር ሳጅን አደማሌ ወይንም አባናደው ክፍለ ጦር ጥቅምት 10 ቀን 2018 ዓ ም በምዕራብ ወሎ ግንባር ለጋንቦ ወረዳ ውስጥ ገነቴ አቅራቢያም በላፍቶ በሎናም ተቄት ቀጠና ውስጥ ከፋሽስቱ አብይ አህመድ ሰራዊት ጋር ባደረገው ትንቅንቅ በርካታ የጠላት ኃይል ላይ እርምጃ መውሰዱ ተገለጸ። ጠላት ወደ ውጊያው ቀጠና ተጨማሪ ኃይል አስልኮ በከባድ መሳሪያ የታገዘ ውጊያ በመክፈት አስክሬን ለማንሳት ከፍተኛ ጥረት እያደረገ በነበረበት ቅጽበትም ክፉኛ እየተመታ ሲሆን፣ አስክሬኑን አዝረክርኩም በአራት አምቡላንስ ቆስለኞችን ብቻ ይዞ መውጣቱም ታውቋል። በአርበኛ ሼህ ኢማም መሐመድ የሚመራው የሳጀና አደማሊ ወይንም አባናደው ክፍለ ጦር የተወሰኑ አባላቱን ያቀፈ ቡድንን በመጠርነፍም አርበኛ ከረም መሐመድ በቀጠናው በመንቀሳቀስ ላይ ሳለ በድንገት ለማ ፍን ወደ ቀጠናው የገባው ጠላት ከበባ ቢፈጽምም ራሱ ተከቦ መብረቃዊ ጥቃት ተሰንዝሮበት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን ሊያስተናግድ ችሏል። በተያያዘ ዜና በዚሁ በምዕራብ ወሎ ግንባር ከላላ ወረዳ ውስጥ ከትናንት በስቲያ ጀምሮ የፋሽስቱ አብይ አህመድ ሰራዊት ሜካናይዝድ ምደብተኞች በሞርተር የታገዘው ውጊያ በንጉስ ሚካኤል አሊኮር ሰራዊት ላይ ቢከፍቱም የኮሮ ሰራዊት ከመከላከል ወደ ማጥቃት ተሸጋግረው በጠላት ላይ ከባድ ኪሳራ ያደረሰ ሲሆን የአድማ ብተና ሻለቃ አዛዥን ጨምሮ ቁጥሩ በውል ያልታወቀ ኃይልን መደምሰሱም ታውቋል። ውጊያው በዛሬው ዕለትም ቀጥሎ የኮሮ ሰራዊት ጠላትን የመበተና የመደምሰት ስራ መስራቱን ለማረጋገጥ ችለናል። ተያያዥ መረጃዎችን እየተከታተልን ነው። በቀጣዩ የመረጃ ክፍላችን ከዚሁ መረጃ ጋር ተያይዘው የሚወጡ መረጃዎችን በማጠናቀር በዝርዝር የምንመለስበት ይሆናል። ክብሯን አድማጮች ለዚህ መረጃ ሰዓት ያስኩላቸው። አሁናዊ ወቅታዊና ሀገራዊ አጫጭር የግንባር መረጃዎች ይህን ይመስላሉ። ከሰዓታት በኋላ በሌሎች ወቅታዊ መረጃዎች እስከምንገናኝ ድረስ መልካም ቆይታ እንዲሆንላችሁ እየተመኘው ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷንም ኦሊ የምትለውን በመጫን የዩቲዩብ ቻናላችን ቤተሰብ እንድትሆኑም በፍቅር ጋብዛችኋለው። መልካም ቀን ይሁንላችሁ።